የኛ ፕሮጀክት መልቲ ፐርፐዝ ሚኒ ትራክተር ነው። ይህ መልቲ ፐርፐዝ ሚኒ ትራክተር የሚያገለግለው አግሪካልቸራል ለሆኑ ስራዎች፣ ለግብርናው ዘርፍ ትልቅ አስተዋጽኦ ያለው ማሽን ነው። ገበሬው ባህላዊ በሆነ ዘዴ ነው እየተጠቀመ ያለው። እኛ ደግሞ ይህንን ወደ ሜካናይዜሽን ሲስተም ለመቀየር ነው እየሰራን ያለ ነው። ሰባት ፐርፐዝ መፈጸም የሚችል መልቲ ፐርፐዝ ሚኒ ትራክተር ነው የሰራ ነው። ያርሳል፣ ያጭዳል እንደዚሁ ይወቃል። እነዚህን አክሰሰሪዎችን ብቻ በመቀያየር ወተር ፓምፕን ለመስኖ ጨምሮ ሰባት ፐርፐዞችን ይፈጽማል። እንደዚሁም ደግሞ ከእርሻ ሲመለሱ ለማመላለሻ ተጎታች አለው ጋሪ። በእንደዚህ አይነት ሁኔታ መስራት የሚችል የግብርና መሳሪያ ነው። ዋጋው አነስተኛ ነው፣ ከውጭ ከሚገባው ጋር ሲታይ። እኛ በዝቅተኛ ዋጋ ነው እያቀረብን ያለ ነው። ከውጭ ሲመጣ ግን አንድ ሚሊዮን ዘጠኝ መቶ ሺ ድረስ ማረሻው ብቻ ነው የሚፈጀው። እኛ ግን ሰባት አክሰሰሪዎችን ጨምረን በአንድ ሚሊዮን ብር ለህዝባችን ለማቅረብ ነው እያሰብን ያለ ነው። ሀገራችንን ኢኮኖሚካሊ ለማገዝ እንደዚሁም ደግሞ የገበሬውን ልፋት ለመቀነስ ነው ይሄንን እየሰራን ያለ ነው። በጣም ለገበያም አፎርደብል ነው። ሁሉም ሰው ገዝተው መጠቀም የሚችልበት ገበሬው የሚችልበት ዋጋ ነው ያቀረብ ነው። ይሄ ማልቲ ፐርፐዝ ሚኒ ትራክተር በአነስተኛ የገቢ ደረጃ ላይ ለሆኑ ገበሬዎች እንደዚሁም ደግሞ ጠባብ መሬት ያላቸውም ጭምር ገዝተው መጠቀም በሚችሉበት ደረጃ ነው ያለውም። ስለዚህ ለሀገራችን ይጠቅማል፣ አልፎም አፍሪካንም እናግዛለን በዚህ ብለን ነው የምናስበው። ትርፋማነታችን እየጨመረ በሄደ ቁጥር ለአፍሪካ ገበሬ አልፎም ደግሞ ለሌሎች ዴቨሎፒንግ ስቴጅ ላይ ላሉ ሀገራት ገበሬዎች በሽያጭ መልክ በማቅረብ ለሀገራችን ሀርድ ከረንሲ ኢንካም እናመጣለን ብለን ነው እየሰራን ያለ ነው። እኛ ፋይናንስ የሚያደርገን አካል ቢገኝ ብዙ በማምረት የሀገራችንን ገበያ አንሸፍናለን። በዚህ በሰመር ካምፕ እንድንካተት እንድንሰራ እድሉን ለሰጡን አካላት ምስጋናችንን ማቅረብ እንፈልጋለን። አመሰግናለሁ።